ፓኪስታን 25 የህንድ ድሮኖችንና ጄቶችን አጋየች። የእስራኤልን ድሮን አውደመችው። ወትሮም እሳትና ጭድ በመሆን በዓለም ህዝብ ዘንድ የሚታወቁት ህንድና ፓኪስታን በተለየ መልኩ ከባድ ግጭትና ጦርነት ውስጥ ገብተዋል። ሁለቱ ሀገራት ጦርነታቸውን እያፋፋሙት ይገኛሉ። በተለያዩ አውደ ውጊያዎች ላይ እየተፋለሙ ይገኛሉ። ሁለታቸውም ድል እንደ ቀናቸው እየገለጹ ይገኛሉ። ህንድና ፓኪስታን ዘንድሮ ድንገት ሳይታሰብ ጦርነቱ ውስጥ ገብተዋል። የዓለም ህዝብ በኢትዮጵያ ውዳሚ ጦርነት፣ በሱዳን ከባድ ጦርነት፣ በሩሲያ የዩክሬን ጦርነት፣ በእስራኤል ሐማስ ጦርነት እየተጨነቀ ሳለ የፓኪስታንና የህንድ ጦርነት መቀስቀሱ ደግሞ ሌላ ተጨማሪ የዓለም ህዝብ ስጋት ሆኖ ቀጥሏል። ምድራችን ከኢትዮጵያ ጀምሮ እስከ ሱዳን፣ ከሱዳን እስከ ዩክሬን፣ ከዩክሬን እስከ ጋዛ ድረስ የጦርነት ድምፅ እየሰማ ይገኛል። በምድራችን የሰው ደም በከንቱ እየፈሰሰ ይገኛል። ድሆች እናቶች ገበሬዎች እያለቀሱ ይገኛሉ። ንጹሃን ዜጎች ህጻናት ጭምር በጦርነት እየተቀጠፉ ይገኛሉ። ከቅርብ ጊዜ ወዲህ ዓለም ህዝብ የጦርነት ወሬ በየአቅጣጫው እየሰማ ይገኛል። በዚህ በአምስት ዓመታት ውስጥ ጦርነት ሀ ብሎ የጀመረው በኢትዮጵያ ውስጥ ነው። የኢትዮጵያ እርስ በርስ ጦርነት አራት ዓመታትን አልፏል። ከኢትዮጵያ በመቀጠል የዩክሬንና ሩሲያ ጦርነት ተቀስቅሷል። የሁለቱ ሀገራት ጦርነትም ሶስት ዓመትን አልፏል። ከዩክሬን ሩሲያ ጦርነት በኋላ ደግሞ የሱዳን ጦርነት ተቀስቅሷል። የሱዳን ጦርነትም ሁለት ዓመት ሞልቶታል። ጦርነቱ አሁንም አልቆመም። ከሱዳን ጦርነት በኋላ ደግሞ የሃማስና እስራኤል ጦርነት ከተቀሰቀሰ አንድ ዓመት አስቆጥሯል። የእስራኤል ሃማስ ጦርነትም እስካሁን ድረስ ሊቆም አልቻለም። አሁን ደግሞ የፓኪስታን ህንድ ጦርነት ተቀስቅሷል። የሚያስገርመው ነገር በዚህ በአምስት ዓመት ውስጥ የተፈጠሩት ሁሉም ጦርነቶች እስካሁን ድረስ አልቆሙ የኢትዮጵያም የዩክሬንም የሱዳንም የጋዛውም ጦርነት አልቆመም። እንደውም አድማሱን እያሰፋ ጦርነቱ እየተፋፋመ ይገኛል። የጋዛው ጦርነትና የዩክሬን ጦርነት ትኩረት አግኝቷል። የሱዳንና የኢትዮጵያ ጦርነት ግን በዓለም ሚዲያዎች ሰፊ ትኩረት ያልተሰጠው ጦርነት ሆኗል። በቅርብ ጊዜ የተቀሰቀሱ ጦርነቶች አልቆሙ። የህንድና ፓኪስታን ጦርነትስ በአጭር ጊዜ ቆሚ ይሆን ወደፊት የምናየው ይሆናል። የእስራኤል የደህንነት ምንጮች ግን የፓኪስታን ህንድ ጦርነት ቶሎ ላይ ቆም ይችላል ሲሉ ስጋታቸውን አስቀምጠዋል። የተባበሩት መንግስታት ድርጅት አሜሪካና የአውሮፓ ሀገራት እንዲሁም የእስያ ሀገራት ህንድና ፓኪስታን ከግጭትና ከጦርነት ራሳቸውን እንዲያቅቡ ጥሪ ቢያደርጉም ፓኪስታንም ሆነች ህንድ ጆሮ ዳባ ልበስ በማለት ወደፊት ግፋ በለው እያሉ ነው። እስካሁን ድረስ በተካሄደው ጦርነት ፓኪስታን ሶስት መስጊዶች እንደወደሙባት አሳውቃለች። ከዚህ ባለፈም ከ31 በላይ ንጹሃን ዜጎች እንደሞቱባት በመግለጫዋ ገልጻለች። ፓኪስታን ይህን ትበል እንጂ ህንድ በፓኪስታን ታጣቂዎች ከ20 በላይ ንጹሃን የህንድ ዜጎች እንደተገደሉባት መግለጿ ይታወሳል። ፓኪስታን በቀጠለው ጦርነት 25 የህንድ ድሮኖችን እንዳጋየች ገልጻለች። ፓኪስታን ያወደምኳቸው ድሮኖች የእስራኤል ምርት የሆኑ ድሮኖች ናቸው ብላለች። ህንድና እስራኤል ደግሞ በወታደራዊ ጉዳይ ትብብር እንደሚያደርጉ እየተገለጸ ይገኛል። ህንዳውያን ጥብቅ የእስራኤል ወዳጆች ናቸው። በሐማስ እስራኤል ጦርነት ሰዓት የህንድ ዜጎች አደባባይ በመውጣት እስራኤልን እንደሚደግፉ መግለጻቸው ይታወሳል። የህንድ የሃይማኖት አባቶች ጭምር አደባባይ ወጥተው እስራኤልን እንደሚደግፉ መግለጻቸው የቅርብ ጊዜ ትውስታችን ነው። አሁን ደግሞ ፓኪስታን የእስራኤል ሰራሽ ድሮኖችን እንደተጠቀመች እየገለጸች ትገኛለች። ይህን ተከትሎ የህንድና የእስራኤል ወዳጅነት ህዝባዊ ብቻ ሳይሆን መንግስታዊ ጭምር ነው እየተባለ ይገኛል። ህንዶች አደባባይ ወጥቶ እስራኤል ሆይ አንቺ የህንድን ህዝብ በመወከል ጭምር ነው አማስን እየተዋጋሽ ያለሽው፣ ሁሌም ከጎንሽ ነን፣ ለመዋጋትም ዝግጁ ነን ማለታቸው ይታወሳል። አሁን ደግሞ ፓኪስታን የህንድና የእስራኤልን ወታደራዊ ትብብር ደርሼበታለሁ እያለች ነው። ፓኪስታን በመግለጫዋ 25 በእስራኤል ኤሮስፔስ የተመረቱ ሄርሜስ 450ና ሄርሜስ 900 ድሮኖችን መትቼ ጥያለሁ ስትል ገልጻለች። ፓኪስታን ባወጣችው መግለጫዋ የህንድ ጦር እስራኤል ሰራሽ የጦር መሳሪያዎችን እየተጠቀመ ነው ብላለች። ፓኪስታን 25 ድሮኖችን መታይታለች። በሁለት ትልልቅ ከተሞቿ ካራቺ እና ላሆር እንዲሁም በሌሎች የተለያዩ ስፍራዎች ከህንድ የተነሱ ድሮኖችን እንደሆነ በወጣው መግለጫ ላይ ተመላክቷል። የፓኪስታን መከላከያ ቃል አቀባይ አህመድ ሻሪፍ ቻውድሃሪ የአውሮፕላኖቹ ስብርባሪዎች እየተሰበሰቡ ነው ብለዋል። ቃል አቀባዩ አክለውም የፓኪስታን መከላከያ ዋና መቀመጫ በሚገኝበት ራዋል ፒንዲ አንድ ድሮን ተመቶ መውደቁን ተናግረዋል። በላሆር አቅራቢያ አንድ ድሮን ወታደራዊ ኢላማ ላይ ጥቃት አድርሶ አራት የፓኪስታን መከላከያ አባላት ላይ ጉዳት ማድረሱን ቃል አቀባዩ ተናግረዋል። ስለ ህንድና ፓኪስታን ጦርነት የእስራኤል የደህንነት ምንጮች የተናገሩት ደግሞ ብዙዎችን እያስገረመ ይገኛል። አንድ ስማቸው ያልተገለጸ የእስራኤል የደህንነት ባለስልጣን የህንድና የፓኪስታን ጦርነት በየሳምንቱ የሚከሰት ነው አሁንም በአጭሩ ሊቋጭ አሊያም ሙሉ ጦርነት ውስጥ ሊገቡ የሚችሉበት እድል ሰፊ ነው ሲሉ ተናግረዋል። ይህ የእስራኤል ደህንነት ንግግር ግን ብዙዎችን እያስገረመ ነው። ህንድና ፓኪስታን በየሳምንቱ ይጋጫሉ፣ የአሁኑ ግጭት በአጭሩ ይቆማል ወይም ሙሉ ጦርነት ውስጥ ሊገቡ ይችላል የሚል ግምት ማስቀመጡ ማንም ተራ ግለሰብ ሊተነበው የሚችል ነው በማለት የእስራኤልን የደህንነት ባለሙያ ትንበያን ያጣጣሉ ግለሰቦችም አሉ። ፓኪስታን የኒክሌር ኃይል ልጠቀም እችላለሁ በማለት ዝታለች። ህንድ በበኩሏ እኔ እጄን አጣጥፌ የምቀመጥ አይደለሁም እያለች ነው። ፓኪስታን ኒክሌር ብትጠቀም ህንድ ቁጭ ብላይ የምታይበት ምክንያት የለም ሲሉ በኢትዮጵያ የህንድ አምባሳደር አኒል ኩመር ተናግረዋል። ህንድ በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ግዛት ላይ የአየር ጥቃት ማድረሷን ቀጥላበታለች። የህንድ መከላከያ ሚኒስቴር ባወጣው መግለጫ ዛሬ ፍትህ በመላው ህንድ ዘንድ ሰፈነ የፓኪስታን የአሸባሪዎች ካምፕ ዶግ አመድ ሆኗል፣ ተደምስሷል ሲል ገልጿል። የፓኪስታን መከላከያ ሰራዊት ቃል አቀባይ በምላሹ ደግሞ ለህንድ ጥቃት ከባድ የሆነ ምትን ሰጣለን ብሏል። እስካሁን ድረስ በተካሄደው ጦርነት ፓኪስታን አምስት የህንድ ተዋጊ ጄቶችን 25 ድሮኖችን መትቼ ጥያለሁ ብላለች። ፓኪስታን ክሩዝ ሚሳይሎቿን ወደ ህንድ እያስወነጨፈች እንዳለም ለማወቅ ተችሏል። በተለያዩ ግንባሮች ጦርነቱ እንደቀጠለ ነው። ፓኪስታን ባወጣችው መግለጫ የፓኪስታን ህዝብ ከቤቱ እንዳይወጣ ጥሪ አስተላልፋለች። የፓኪስታን መከላከያ ሰራዊት አስፈላጊ ከሆነ ሁሉንም ወታደራዊ መሳሪያዎች ኒኩሌርንም ጭምር እንጠቀማለን ብሏል። ህንድ ደግሞ ቅድመ ዝግጅት በማድረግ ላይ እንደምትገኝ እየተገለጸ ይገኛል። ህንድ ከፓኪስታን ሊቃጣ የሚችልን ጥቃት ለመቀነስ እስከ ቅዳሜ ድረስ 21 ኤርፖርቶቿ ተዘግተው እንዲቆዩ ወስናለች። የፓኪስታኑ ጠቅላይ ሚኒስትር ሀገራቸው ከህንድ ጥቃት ከተፈጸመባት በኋላ ጥቃቱን በማውገዝ ወሳኝ እርምጃ እንደሚወሰድ ተናግረዋል። የፓኪስታን ወታደራዊ ኃይል ከህንድ በተፈጸመ ጥቃት የሞቱ ንጹሐን ሰዎች ቁጥር 31 ስለመድረሱ ገልጿል። ህንድ ፓኪስታን የአጸፋ እርምጃ እንደምትወስድ ከተናገረች በኋላ 21 ኤርፖርቶቿን የዘጋች ሲሆን፣ ወደ ኤርፖርቶቹ ከጸጥታና ደህንነት ኃይሎች በስተቀር ማንም እንዳይሄድ ተደርጓል። ህንድና ፓኪስታን ውረድን ውረድ ተባብለው ጦርነቱ ውስጥ መግባታቸውን ተከትሎ በርካታ የዓለማችን ተጽዕኖ ፈጣሪ ሀገራት አሁን ጦርነቱን በመግለጫ እያወገዙ ነው። ለሁለቱም ሀገራት የሰላም ጥሪ እየቀረበ ይገኛል። ምንም እንኳን እነሱ ዙሩን በማክረር የኒኩሌር ጦርነት ሊጀመር ይችላል የሚል ዛቻ ጭምር ቢያስተላለፉም ቅሉ እስካሁን ድረስ በዓለማችን የኒኩሌር ጦርነት ከሁለተኛው የዓለም ጦርነት በኋላ አልተካሄደም። በሩሲያ ዩክሬን ጦርነት፣ በእስራኤል ሐማስ ጦርነት የኒኩሌር ጦርነት ተግባራዊ አልሆነም። ህንድና ፓኪስታን ግን ቀለል ባለው ጦርነት ውስጥ ሆነው የኒኩሌር ጦርነት ልናካሄድ እንችላለን በማለት እየዛቱ ይገኛሉ። የህንድና የፓኪስታን ግጭት ወይም ጦርነት እየከረረ የመጣው ደግሞ ሃይማኖታዊ ግጭት በውስጡ ያዘለ በመሆኑ ነው። ሁለቱ ሀገራት በሃይማኖት ጉዳይ ጭምር የማይግባቡ ናቸው። ፓኪስታን ከህንድ የተገነጠለችው በሃይማኖት ምክንያት እንደሆነ ታሪካቸው ያስረዳል። እነዚህን እሳትና ጭድ የሆኑ ሀገራት አሜሪካ ከጦርነት እንዲታቀቡ በማሳሰብ ላይ ትገኛለች። የአሜሪካ የውጭ ጉዳይ ሚኒስቴር ቃል አቀባይ እንደገለጹት አሜሪካ በህንድና ፓኪስታን መሀል የተፈጠረውን ግጭት በቅርበት እየተከታተለች ነው ብለዋል። ቃል አቀባዩ ከሁለቱ ሀገራት መሪዎች ጋር የአሜሪካ ባለሥልጣናት ውይይት ማድረጋቸውን ገልጸው ሀገራቱ በደቡብ እስያ ረጅም ጊዜ ሰላምና ቀጠናዊ መረጋጋትን የሚያስጠብቅ ኃላፊነት የተሞላበት መፍትሄ ለማምጣት እንዲሰሩ ጠይቀዋል። ከአሜሪካ በተጨማሪም ሩሲያ፣ ጃፓን እና ጀርመን ሁለቱ ሀገራት ግጭቶቻቸውን በንግግር እንዲፈቱ መልእክት አስተላልፈዋል። ህንድና ፓኪስታን ወደ ግጭት እንዲገቡ ዋና ምክንያት የሆናቸው የካሽሚር ግዛት ከ1947 ጀምሮ በሁለቱም ወገኖች የይገባኛል ጥያቄ ሲነሳበት የቆየ እንደነበር ታሪክ ያስረዳል። ሁለቱ ሀገራት ከብሪታንያ ቅኝ ግዛት ነፃ ከወጡ በኋላ በግዛቱ የይገባኛል ጥያቄ ምክንያት በተለያየ አጋጣሚ ተደጋጋሚ ጦርነቶችን አድርገው የሚያውቁ ሲሆን 1965 ላይ በምድርና ባየር የታገዘ አውዳሚ ጦርነት ውስጥ ገብተው እንደነበር አልጃዚራ ዘግበዋል። ሰላም ለዓለም ሕዝብ ይሁን፣ ቸር እንሰንብት።